በምን ሁኔታ ይሆናል፣ ምላሳችን የሚለውን ነበረ ያየነው ማለት ነው። ዛሬ ደግሞ ኢንሻአላህ ተቃራኒ የፊደላት ባህሪያትን እናያለን። አልኢጥባቁ ወልኢንፊታሕ ኢጥባቅ እና ኢንፊታሕ የሚባለው ኢጥባቅ ማለት ምን ማለት ነው? ማፈን ማለት ነው። እንዲሁም ደግሞ እንትን ማድረግ መያዝ ማለት ነው።

ከዛ አንፃር ድምፅ ከመታፈንና ከመለቀቅ አንፃር ሲታዩ ሙጥበቃና ሙንፈቲሐ ተብለው በሁለት ይከፈላሉ። ሙጥበቃ ማለት ምን ማለት ነው? የሚታፈኑ ማለት ነው። የንሐሲሩ ሰውቱ ድምፁ ይገደባል። ንደ ንጥቂ ቢሃ ፊደሉን በምናወጣበት ሰዓት ላይ በይነሊሳኒ ወልሐንኪ በምላሳችን እና በላንቃችን መካከል ወህየ እነዚህ ፊደላቶችም ሷድ፣ ዷድ፣ ጧ፣ ዟ እነዚህ ፊደሎች ናቸው ማለት ነው። ሑሩፍ ሙጥበቃ የምንላቸው የሚታፈኑ ማለት ነው። የሁለተኛው ሙንፈቲሐ የሚባሉት ናቸው። ሙንፈትሐ ማለት የሚለቀቁ ወይም ደግሞ ድምጻቸው የሚለቀቅ ማለት ነው። ላ የንሐሲሩ ሰውቱ ዒንደ ኑጥቂ ቢሃ ድምፅ አይታፈንም ወይም አይገደብም። ፊደሉን በምናወጣበት ጊዜ በይነ ሊሳን ወልሐንኪል አዕላ በላይኛው ላንቃና በምላሳችን መካከል በዚህ መካከል ድምፁ ተገድቦ አይቀመጥም ማለት ነው። ወህየ እነዚህ ፊደላቶቹን በአቂል ሕሩፍ የቀሩት ከአራቶቹ ፊደላቶች ውጪ ያሉት ናቸው ማለት ነው። ጠይብ ስለዚህ። ሙንፈቲሕ የሚባሉት እና ሙጥበቃ የሚባሉት ፊደሎች እንግዲህ እነዚህ ናቸው። ሁኔታውን ምንድን ነው? ለምሳሌ በስዕሉ ላይ እንደምናየው የንሐሲሩ ሶውቱ ቢልሐርፊል ሞጥበቂ ድምፁ የሚታገድበት አሁን የምላሳችን የመካከሉ ክፍል ይሰረጎድና በመካከል ድምፁን አፍኖ ይይዘዋል። ወደ ውጪ እንዳይወጣ ማለት ነው የተወሰነ አፈና አድርጎ ይዘዋል። ለምሳሌ ዋ በምንልበት ጊዜ ምላሳችን ከላይኛው ጥርሳችን ጋር ይነካካ እና ድምፁን እንዳይወጣ አፍኖ ይይዘዋል ማለት ነው። ሌላው ቀጣዩ ስዕል የሚያሳየው አልሐርፉል ሙንፈቲሁ ሙንፈቲህ የሆነ የሚለቀቀው ፊደል ማለት ነው ሚን ሐይቱን ሒሷር ሰውት ድምጽ ከመታገዱ አንፃር ከመታፈኑ አንጻር እንዴት ነው የሚሆነው የሚለውን ስናየው ስዕሉ ላይ እንደምናየው የምላሳችን የሩቁ ክፍል ጉሮሮው ጋር ይዘጋል እንጂ በመካከል በምላሳችን መካከለኛው ክፍልና በላንቃችን መካከል አይዘጋም ማለት ነው። ላ የንሐሲሩ ሶውቱ ድምጽ አይገደብም። ቢልሐርፍል ሙንፈቲሂ ሙንፈቲ የሆነ ፊደል በምንናገርበት ሰዓት ላይ በይነሊሳን ወል ሐንኪል አዕላ በምላስና በላይኛው ላንቃችን መካከል ድምጽ እዛ መካከል አይገደብም ወይም እዛ አይታገድም ማለት ነው። ቀጥታ ይሄዳል ማለት ነው። ለምሳሌ ቃፍ ቃፍ ስንል አፋችን ከፈትልና የምላሳችን ጫፍ ወደታች ነው የሚሆነው። የኋለኛው የምላሳችን ክፍል ወይም ሩቁ የምላሳችን ክፍል የምንለው እሱ ብቻ የተወሰነ ወደ ጉሮሮ ሂዶ ዘጋ ያደርጋል እንጂ ማለት ነው። ካፍም ብናይ ደግሞ እንደዚሁ የምላሳችን የመካከለኛው ክፍል ወደ ላይ ወጥቶ ይዘጋል። ድምፅ ግን በላይኛው ላንቃችን እና በመካከለኛ የምላሳችን ክፍል በዛ መካከል ታግዶ አይቆይም ማለት ነው። ቀጥታ ነው የሚፈሰው። ያንኛዎቹ ላይ እንዳያችሁት በምላሳችን ጫፍ ይዘጋና የምላሳችን የመካከለኛው ክፍል ተሰርጉዶ ድምጽ እዛ መካከል ላይ የተወሰነ አፈን ይደረጋል ማለት ነው። ሌላው ሙቃረነቱን በይነል ሙጥበቂ ወልሙንፈትሒ በሙጥበቅና ሙንፈቲህ በሚባሉት በሁለቱ ባህሪዎች መካከል ሙቃረና ወይም ንፅፅር የሚያሳይ ስዕል ነው ማለት ነው። ሙስተዕሊን ወሙስተፊሊን ሙስተዕሊ የምንለውና ሙስተፊል የምንላቸው ወይም ሕሩፍ ልስትዕላ እና ሕሩፍ ልስቲፋል ውስጥ ሲሆኑ ማለት ነው። ሙጥበቅና ሙንፈቲሕ ሁነው ሩፈል ልስቲፋል ውስጥ አሉ፣ ሩፈል ልስትዕላ ውስጥ አሉ ማለት ነው። ሓርፉም ሙስተዕሊን ሙጥበቅ የሆነ ጊዜ ለምሳሌ ቫ ስዕሉ ላይ እንደሚታየው የምላሳችን ሁኔታ የምላሳችን ጫፍ ከላይኛው የፊት ጥርሳችን ጋር ይነካካና አፈን ያደርጋል። የመካከሉ ክፍል ደግሞ ክፍት ይሆንና ስር ጉድ ብሎ ፊደሉ ሲወጣ ድምፁ ወደዛ አካባቢ ላይ አፈን ይደረጋል ማለት ነው። ቋፍ በምናይበት ጊዜ ደግሞ ሐርፉ ሙስተዕሊን ሙንፈቲሕ ነው። ግን እስቲዕላእ ነው፣ ግን ሙንፈቲሕ ነው። ያ ማለት ለቀቅ የሚደረግ ነው። የዚህ ደግሞ ወደ ጉሮሮአችን አካባቢ ያለው የምላሳችን ክፍል ጉሮሮን ይዘጋና የመሃሉ የመካከላችን ክፍል ተሰርጉዶ የምላሳችን ጫፉ ክፍል እዛ ወደታች እንዳለ በዛ መልኩ ነው የምናነበው። ድምፅ አይታፈንም ማለት ነው። እዚህ ላይ ቃፍ ስንል ማለት ነው። ሌላው ካፍ የምንለው ነው። ካፍ ስንል መውጫ ቦታውን ባለፈው እንዳየ ነው። እዚህም ስዕሉ ላይ እንደሚታየው ካፍን በምናወጣበት ጊዜ የመካከለኛው የምላሳችን ክፍል ወደ ላይ ወደ ላንቃችን ይወጣና ድምፁ ቀጥታ ወደ ውጪ ነው የሚወጣው ማለት ነው። ካፍ ስንል ማለት ነው። ቶሎ ይለቃል፣ አፈና አድርጎ አይቆይም። ስትዕላ የሆነ ጊዜ አፈና አድርጎ የተወሰነ ይቆያል። እና ሐርፉን ሙስተፊሉን ሙንፈቲሕ ይባላል። ካፍ ደግሞ ማለት ነው እና ይሄን ይመስላል ማለት ነው። ቃዒዳ ደንብ ማለት ነው ወይም ህግ ማለት ነው። حروف الاستعلاء السبعه ቅስማኒ፣ ሁለቱ عفوا يا حروف الاستعلاء ሰባቶቹ በሁለት ይከፈላሉ ማለት ነው በሁለት ይከፈላሉ። የመጀመሪያው ምንድነው? ሙስተዕሊየቱን ሙጥበቃ ሙስተዕሊ ሆኖ ሙጥበቃ ወይም ደግሞ አፈን የሚደረጉ ሲሆን ወህየ አርባቱ አሕሩፊን አራቱ ፊደላቶች ናቸው ጧድ፣ ሷድ፣ ጧ እነዚህ አራቱ ፊደላቶች ማለት ነው። የሁለተኛው ሙስተዕሊየቱን ሙንፈቲሐቱን ኢስቲዕላ ሁኖ

የመወፈሩ ትንሽ ይበልጣል ማለት ነው። ጨምር ያደርጋል። ምንድነው ሁሩፈል እስትዕላ ሁኖ ሙጥበቅ የሆነው ሁሩፈል እስትዕላ ሁኖ ሙንፈቴህ ከሆነው ይልቅ በደንብ ይወፈራል፣ ወይም ደግሞ በደንብ ከበድ ይደረጋል ማለት ነው። ለምሳሌ ባ ሚሪን ስንል ባ ስንል በደንብ እናወፍረዋለን አሸዱ

ከጣፍ ከገይን እና ከኻ የበለጠ ይወፍራሉ ማለት ነው። ጠይብ፣ እንግዲህ እንፍታህና እንጥባቅ የሚባለውን እዚህ ላይ ነው የሚያልቀው። ቀጣዩ ርዕስ ደግሞ አዲስ ርዕስ ነው። አስፋቱለቲ ላ ዲደ ለሃ ተቃራኒ የሌላቸው ባህሪያቶች ማለት ነው የፊደላት ባህርያቶች ማለት ነው አሶፊኑ የመጀመሪያው እንግዲህ አፎን አሶፊሩ ሶፊር የሚባለው ማለት ነው። ሶፊር የሚባለው ምንድን ነው? ፉጨት የፉጨት ባህሪ ያላቸው ማለት ነው። ይሄ ሶፊር የሚባለው ትርጓሚው ሂደቱን ሂዳ ማለት መሾል ወይም ደግሞ ስል መሆን ማለት ነው። የስልነት የስለት ባህሪ ያለው ማለት ነው። ወይም ደግሞ ሹል የሆነ ነው። ፊ ሶውቲ አልሐርፊ የድምፁ የፊደሉ ድምፅ ላይ የሚፈጠር ስል የሆነ ነገር ወይም ስለቱ ነው። ተንሸኡ ዐን ሙሩሪሂ የሚከሰት ነው በማለፉ ሰበብ ፊ መጅረን ደይቅን በጠባብ ማለፊያ ወይም ደግሞ በጠባብ ቦይ በማለፉ ሰበብ በጠባብ ማለፊያ ቦታ በዛ በማለፉ ሰበብ የሚፈጠር የፉጨት ድምጽ ያለው ማለት ነው። ያው ፉጨት ስንል ሙሉ በሙሉ እኛ የምናውቀው አይነት ፉጨት ሳይሆን የዛኑ ተከትለው የተለያዩ አይነት እንትኖች አሉ። ያንን ለማለት ወሁሩፉሁ፣ ሰላሳቱን ሶስት ናቸው ፊደሎቹ አሶዱ ወሲኑ ወዛዩ። አሁን እንደዚህ ስንል የተወሰነ ሶድ ስንል የሆነ በቀጭኑ የሚወጣ ድምፅ አለ እሷን ለማለት ነው ፉጨት በሚል የተቀመጠው ማለት ነው። ሶድ ስንል ሲን ስንል እንዲሁም ዛ በምንልበት ሰዓት ላይ በቀጭኑ በጠባብ መንገድ ላይ የሚያልፍ ድምፅ ይሰማል ማለት ነው። ሲን ወዛ ወዛዩ እንዴት ይወጣሉ የሚለው ያሳያል ማለት ነው። እዚህ ስዕሉ ላይ ሲን ስንል ምላሳችን የፊተኛው ክፍል ጠርዞቹ ጭምር ወደ ላይ ከፊሉና ሲን ስንል የተወሰነ ድምፅ በጠባብ ቀዳዳ እንዲያልፍ ያደርጉታል። ዛ በተመሳሳይ እንደዚሁ ማለት ነው። የሁለተኛው ባህሪ ቀልቀላ ይባላል። ተቃራኒ የሌለው ሁለተኛው ባህሪ ቀልቀላ ይባላል። ቀልቀላ ማለት ምን ማለት ነው? መንቀልቀል መንፈቅፈቅ የሚለውን ትርጉም ይይዛል ማለት ነው። ይሄ ሉገተን በቋንቋ ደረጃ አልሐረከቱል ኢጥራቢያ የመናጋት ወይም ደግሞ የመጋጨት እንቅስቃሴ ማለት ነው። ወይም ደግሞ የተወዛገበ የተዘበራረቀ እንቅስቃሴ ማለት ነው። ተቁሉ ለአረቡ አረቦች ይላሉ። ተቀልቀለት ልቅድሩ አለ ናሪ ይላሉ። ድር ማለት ጭንቁላ የምንለው ወይም ደግሞ ጎላ የምንለው ነው። ጎላው እሳት ላይ ተቀልቀለ ይላሉ። ተቀልቀለ ማለት አይ ኢህተዘት ወጠረበት ማለት ነው። ተናወጠ ወይም ደግሞ ተረበሸ የሚለው ማለት ነው። መናወጥ መንቀልቀል የሚለው ያንን ትርጓሜ ይይዛል ማለት ነው። ወስጢላሐን በተጅዊድ ሊቃውንቶች ስምምነት ደግሞ የቀልቀላው ትርጉሙ ምንድን ነው? የእሷ ኢክራጁል ሐርፊል ሙቀልቀሊ ቀልቀላ የሚሆነውን ፊደል ማውጣት ማለት ነው። ሓለተ ሱኩንሂ ሱኩን በሚሆንበት ሰዓት ላይ ማለት ነው። ቢተባዑዲ በማራራቅ በይነ ጠረፈይ ዑድዊ ኑጥቂ ሁለት የመናገሪያ ክፍሎቹን ፊደሉ የሚወጣባቸው ክፍሎችን ሁለቱን በማራራቅ ማለት ነው። ዱነ አንዩሳሒበሁ ከሱ ጋር ሳይከተለው ሳይቆራኘው ማለት ነው። ሻኢበቱ ሐረከቲን ሚነል ሐረካቲ ሰላሲ የሐረካ ወይም ደግሞ የሶስቱ የምናውቃቸው ፈትሓ፣ ከስራና ዶማ ከነሱ ከነዛ ሐረካዎች እንቅፋት ወይም ደግሞ ጫፍ ሳይነካው ከነዛ ውስጥ ምንም አይነት ጫፍ ከሱ ጋር ሳይቆራኘው የሚወጣ ሱኩን የሆነ ማለት ነው። ሻኢባ ማለት ክፍል ወይም ትንሽ ነገር ማለት ነው። ከሐረካዎች ከሶስቱ ሐረካዎች ምንም አይነት ነገር ቅንጫቢ እንኳን ሳይነካው የሚወጣ የድምጽ አይነት ነው ማለት ነው። የዛ ነው በሕሩፍሃ ኸምሰቱን የጅመዑሃ ቁጥቡ ጀዲን ፊደሎቹ አምስት ናቸው። ቁጥቡ ጀዲን ያለው እሱ አንድ ላይ አካቶ ይዟቸዋል። ቃፍ፣ ጣ፣ ባ፣ ጂም፣ ዳል እነዚህ አምስቱ ፊደላቶች ናቸው ማለት ነው። ፊደሎቹ ስዕሉ ላይ እንደምናየው ባ ኡንሳኪና ሙቀልቀላ በምትወጣ ሰዓት ላይ ባሱኩን በሚወጣ ጊዜ ማለት ነው ተባዑዱ ሸፈተይኒ ዱናል ፈከይኒ መንጋጋዎች ሳይለያዩ ግን ከንፈርና ከንፈር ይለያያሉ ማለት ነው። ብ የሚለውን በምናወጣበት ጊዜ ብ ስንል ከውስጥ ያለው ክፍል ሳይላቀቅ የውስጠኛው የመንጋጋችን ክፍል ማለት ነው። ወይም ደግሞ ይሄ ከንፈር ያረፈበት ቦታ ከውስጥ ያለው ክፍል እሱ ሳይራራቅ ግን ሁለቱ ከንፈሮች ይራራቃሉ ማለት ነው። ባ ሱኩን ሆኖ ቀልቀላ በምናወጣበት ጊዜ ብ ስንል ማለት ነው እና በዚህ መልኩ ይወጣል ማለት ነው። ምስሉ ላይ ከንፈራችን ግጥም ያለው መነሻው ስለሆነ ነው። ከዛ በኋላ የታችኛው ከንፈር ወደ ታች የላይኛው ከንፈር ወደ ላይ ይለያያል ማለት ነው። ሁለቱ መውጫ ቦታዎች የተባሉት ለምሳሌ የባ እነዚህ ሁለቱን በማራራቅ ነው ማለት ነው። አልፈርቁ በይነ አሳኪኒ ወልሙቀልቀሊ ወልሙተሐርኪ፣ ስኩን የሆነ እና ቀልቀላ የሚሆን ሐረካ ያለው በነዚህ መካከል ያለው ልዩነት ጠይብ። አሳኪን አልሙቀልቀል አልሙተሐሪክ፣ ስኩን የሆነ ፊደል የሚወጣው በምንድን ነው? ከይፊ የቱል ኹሩጅ የአወጣጡ ሁኔታ ቢተሳዱም በመጋጨት ነው። ሁለት ፊደሎች በመጋጨት ነው። አፎን ሁለት የመውጫ ክፍሎቹ በመጋጨት የሚወጣ ነው። ሲወጣ ምንም አይነት አብሮት የሚወጣ ነገር የለም ማለት ነው። ሙቀልቀል የሆነው ደግሞ ቢተባዑድ በመራራቅ ነው ደግሞ ሁለቱ መውጫ ክፍሎች ተራርቀው ነው፣ እነሱ ሲከፈቱ ነው ቀልቀላው የሚወጣው ማለት ነው። ሐረካ ያለው ደግሞ ሙተሐሪክ ከሆነ ደግሞ ቢተባዑዲ እንደዚሁ በመራራቅ ሆንና ግን ወይ ሳሒቡ ክሩጀሁ ሐረከቱን ሐረካ እሱን ይከተለዋል ማለት ነው። ፈትሓ ወይም ዶማ ወይም ከስራ ይከተለዋል ማለት ነው። በዚህ ሁኔታ ነው ሙተሐሪክ የሆነ ፊደል የሚወጣው ማለት ነው። ሙቃረነቱን በይነል ሐርፊ ሳኪኒ ወልሞ ቀልቀሊ ወልሙትሐሪክ ሱኩን የሆነ ሙቀልቀል የሆነና ሐረካ ያለው የእነሱን ማነፃፀር እነሱ ስናነጻጽራቸው ለምሳሌ ባኡን ሳኪና ገይር ሙቀልቀላ ከሆነች ሙድጋማ ከሆነች ማለት ነው። ቀልቀላ የማትሆን ግን ኢድጋም የምትደረግ ወይም የምትጨፈለቅ አብሯት ከእሷ ቀጥሎ ካለው ጋር የምትጨፈለቅ ከሆነ ምላሳችን ለጥ እንዳለ ከንፈራችን እንደተዘጋ ይወጣል ማለት ነው። ግን ሱኩን ሁና ማለት ነው። ተኽሩጁ ቢተሷድ ሚነ ሸፈተይን ሁለት ከንፈራችን በመጋጨት ነው እሷ የምትወጣው ማለት ነው። ሌላው ባዑን ሳኪነቱን ሞቀልቀለቱን ቀልቀላ ከሆነ ደግሞ ሱኩን የሆነ ባዕ ቀልቀላ ሲሆን ደግሞ ተኽሩጁ ትወጣለች ቢተባዑድል ሸፈተይኒ ዱነ ተባዑድል ፈከይኒ ሁለቱ ከውስጥ ያሉት ጥርሶቻችን ሳይራራቁ እነሱ ሁለቱ ከንፈሮች በመራራቅ ትወጣለች። ብ ስንል ሁለቱ ጥርሶቻችን ወይም ማኘኪያዎቻችን እነሱ ሳይራራቁ በዛ መልኩ ነው የሚወጣው፣ የላይኛውና የታችኛው ለማለት ነው ጥርሶቻችን ሁለቱ ሲባል ማለት ነው። እና በዚህ መልኩ ትወጣለች፣ ስዕሉ ላይ እንደሚታየው ማለት ነው። ሌላው ባኡን ሙተሐሪካ ሐረካ ያላት ባ ከሆነች መፍቱሓ፣ ለምሳሌ ፈትሓ የሚሆን ከሆነ ተኽሩጁ ትወጣለች። ቢተባዑድ ሸፈተይኒ ወልፈከይኒ ሁለት ከንፈሮችም ተለያይተው እንዲሁም ከውስጥ ማኝኪያዎቻችን ወይም ጥርሳችን ተራርቆ ማለት ነው። በዛ መልኩ ነው የሚወጣው በስንል በስንል ይሄ ፈክ የሚባለው ጥርሳችን ያረፈበት ሙሉ ክፍል ፈክ ነው የሚባለው እሱ ማላመጫ ብለን የምንጠራቸው እንደ አጠቃላይ ማለት ነው። እነዚህ ሁለቱ ተራርቀው በዛ መልኩ ነው የሚወጣው ማለት ነው። ፈትሐ የሆነ ጊዜ

ቁል አዑዙ ቢረቢል ፈለቅ በምንል ሰዓት ላይ ይሄ ኩብራ ይባላል። ቀልቀላው ከፍ ይላል ከኋላ ያለው እንጢባቅና እንፍታህ ህጎቹን የጠበቀ ሁኖ ማለት ነው። አብሮ እንደጠበቀ ይወጣል ማለት ነው። ሌላው ሙሒጥ በምንል ሰዓት ላይ እንደዚሁ ወማ ከሰብ በሂጅ አሐድ ሐቆ ወተብ አልሐጅ አሸድ በምናቆምበት ሰዓት ላይ እነዚህን ቀልቀላ አልኩብራ ይባላል። የሁለተኛው ደግሞ ቀልቀላቱን ሱግራ ይባላል ዝቅተኛ ቀልቀላ ወይም ትንሹ ቀልቀላ።

የድኹሉና እነዚህ በቃል መካከል ላይ ፊደሉ ሲመጣ ነው። ጣፍ መካከል በቃል መካከል ነው የመጣው። ዩጥዒሙ ስንል እንደዚሁ መካከል ነው የመጣው። ባ መካከል ላይ ነው የመጣው። ጂም መካከል ላይ ነው ያለው። ዳል መካከል ላይ ነው ያለው። ከቀጣዩ ፊደል ጋር ስለማይያያዝ ነው እንጂ አንድ ቃል ነው። ሌላው ደግሞ ሊዩንፊቅ ዙ ሰዓቲን ሊዩንፊቅ ስንል የቃል መጨረሻ ላይ ነው የመጣው። ግን አረፍተ ነገር መካከል ላይ ነው የመጣው፣ ያላለቀ አረፍተ ነገር ላይ ነው የመጣው። ሊዩንፊቅ ዙ የምትለዋ ሁለት ቃል ነው። ቃፉ የመጀመሪያው ቃል መጨረሻ ላይ ነው የመጣው ቢሆንም፣ ግን ከእሱ ቀጥሎ አረፍተ ነገሩ እስከቀጠልን ድረስ እና እንደ አያ እስካላቆምንበት ድረስ ቀልቀለተን ሱጉራ ይባላል ማለት ነው። በተመሳሳይ ወላ ቱሽጢጥ ዋህዲና፣ ይህም እንደዚሁ ቀልቀለተን ሱጉራ ነው። ሁለት ቃል ላይ ቢሆንም የመጣው ማለት ነው። ጣኡ የመጀመሪያው ቃል መጨረሻ ላይ ነው የመጣው ቢሆንም እስካላቆምንበት ድረስ እንደዚሁ ፈንሰብ ወኢላ ረቢከ ፈንሶብ ወኢላ ስንል እንደዚሁ ቀልቀለተን ሱግራ ነው። ፈንሶብ ብለን ካቆምን ግን እንደ አያ ካቆምነው ቀልቀለተን ኩብራ ይሆናል እንዳለፈው ማለት ነው። የክሩጅ ሚን በይቲሂ ለምሳሌ የክሩጅ ብለን ካቆምን እንደ አያ ከተጠቀምነው ኩብራ እናደርገዋለን። ግን ከቀጠል የክሩጅ ሚን በይቲሂ ብለን ብለን ከቀጠልነው

ወይም ደግሞ ከሱ ጋር የሚዛመድ ፊደል ጋር ኢድጋም ከተደረገ ወይም ከተጨፈለቀ አብሮ ፈላ ዩቀልቀሉ ቀልቀላ አይደረግም። ለምሳሌ ሓቆት ሓቅቆት ነበረ። ይሄ ሸዳ የሆነ ሓቆት፣ ይሄ ምን ይባላል እንትን አይደረግም ማለት ነው።

የራሱ ፊደል ጋር ኢድጋም የተደረገ ወይም ደግሞ የራሱ ፊደል ጋር የተጨፈለቀ ነው ማለት ነው። ሌላው አሐጥቱ ያለው ላይ ስንሄድ አሐጥቱ አንለውም ማለት ነው። በሳጥተ በሳጥተ አንልም ማለት ነው። ፈረጥቱም ፈረጥቱ እንደዚሁ። እነዚህ ደግሞ ሙተጃኒስ ጋር አብሮ እንትን የተባለ ማለት ነው። ከሙተጃኒስ ጋር አብሮ ከዘመድ ጋር አብሮ የተዛመደ ወይም አምሳያው መውጫ መውጫቸው አንድ አካባቢ የሆነ ላይ የተጨፈለቀ ነው ማለት ነው እና እነዚህን ቃላቶች በምናነብበት ሰዓት ላይ ሱኩን አድርገን ቀልቀላ አናደርጋቸውም ማለት ነው። ቀጥታ ሐቱ ብለን እናነባዋለን። በሰብተ ፈረቱም ጠቋ እንዳለች የተወሰነ እናሳውቃለን እንጂ ሙሉ በሙሉ ፈረቱም አንለውም ወደ ታ ብቻ እንሄድም ማለት ነው። ሙተጃኒስ ይባላል ወይም ኢድጋም ሙተጃኒሰይን ይባላል። የዚህ አይነት ኢድጋሙ ማለት ነው። ጠይብ፣ ቀጣዩን ማሳሰቢያ ቁጥር ሁለትን